ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ። በዚህ በቤተኛ ፕሮግራማችን ከሴተኛ አዳሪዎች ጋር በተያያዘ በርካታ ጉዳዮች እንደምናነሳ ይታወቃል። ለዛሬም አንድ ርዕሰ ጉዳይ ለማንሳት ወደድን። ሴተኛ አዳሪዎች ጋር የተለመዱ ስያሜዎች አሉ ባሉካ፣ ላዳ፣ ቦይፍሬንድ የመሳሰሉት ሲሆኑ እነዚህ ስያሜዎች ሴተኛ አዳሪዎች ጋር ተጠግተው ምንም ስራ ሳይሰሩ ምንም ገቢ የሌላቸው ምንም አይነት ስራ መስራት የማይፈልጉ ወንዶች አሉና ለነዚ ወንዶች የሚሰጥ ስያሜ ሲሆን ሴተኛ አዳሪዎቹ በሴተኛ አዳሪነታቸው በሚያመጡት ገንዘብ ሙሉ ውጪያቸው እየተሸፈነ ለሱስ የሚሆን ገንዘብ እየተቀበሉ ከሴተኛ አዳሪዎች ጋር የሚኖሩ ወንዶች ናቸው። ሴተኛ አዳሪዎቹም በአመዛኙ ከሴተኛ አዳሪነታቸው ጋር በተያያዘ ብዙ ወንድ ስለማይቀርባቸው እነዚህ ወንዶች በሚቀርቧቸው አጋጣሚ ወደዋቸው አፍቅረዋቸው የሚቀርቧቸው ስለሚመስላቸው እነሱን ፍቅር ውስጥ ይገቡና ያላቸውን ነገር ያለመሳሰት ነው የሚያደርጉላቸው። ታናናሾች ነበሩኝ አባቴ ነበር የሚያስተዳድረን እሱ ሲሞት እኔ ስለነበርኩ ትልቋ እኔ ነው ለነሱ የሚሆነውን ነገር ማቅረብ ያለብኝ። መጀመሪያ መስተንግዶ ስራ ሰራሁን። እሱን እየሰራሁ ያው ባለቤቱም አንዳንድ ሻል ያሉ ሳንቲም አላቸው የተባሉ ሰዎችም በተለያየ መልኩ ከእነሱ ጋር በወጣ ወሩ ሙሉ ምለፋበት የበለጠ እንደማገኝ ይጎተጉቱኛል ሳስበው ደግሞ ሰርቼ የማመጣው አይበቃም ለእህቶች አይበቃም ስለዚህ ችግሩ ራሱ እሺ ብለው ይሄንን እሞላለሁ የሚለው ሀሳብ እያደረብኝ የመጣ ከችግር ማምለጫ እሺ ብዬ መስተንግዶ እየሰራው ተለማመድኩት ይሄን ነገር ዞሮ ሳስበው ከተለያየ ሰው ጋር መተኛቴ ካልቀረ ቤት መወልወል አስር ሰው ሲጠራኝ መሮጥ ምናምን የለብኝም ስለዚህ በፊት ለፊት ብሰራው ይሻላል ብዬ አሰብኩኝ ተዝናንቼ ሳልደክም ከወንድ ጋር መተኛት ከሆነ ከወንድ ጋር መተኛት ነው ሳንቲም ማግኘት ነው የሚያስፈልገውን ቤት ውስጥ መሙላት ነው። በቃ በዚህ መልኩ ነው የጀመርኩ። በዛ ህይወት ውስጥ ከገባሽ በኋላ የወንድ ጓደኛ ወር ባለ ከዛ በኋላ ነበር? አዎ፣ እንዴት መሰልህ፣ አንዳንድ ጊዜ ይመጣሉ ሰዎች። መጠጥ ቤት ትገናኛለ ወይ መንገድ ላይ ትገናኛለ ምናምን። ሁሉ ሰዎች የሚፈልጉ ያው፣ አንድ ጊዜ ሴክስ ማድረግ የብዙ ሰው ምርጫ ነው። ከነዛ ሻል ያለ ከአንዴም ከሁለቴም በላይ አንተን የሚፈልግህ፣ አንተን የሚጠብቅ፣ አንተ ደስ እንዲልህ የሚያስብህ ሰው የተለየ ቦታ ይኖረውና ትለምደዋለህ። ስለዚህ ከዛ ሰውዬ ጋር ያለ ግንኙነት የሚቆሙላ አይመስልህም። አጋጣሚ ሆኖ አንድ ቤት ውስጥ ነበረንና እና በቃ ለእኔ ብሎ የተለያዩ ነገሮችን ያደርጋል። ዝም ብለህ ተለማምደህ የምትሆነው ነገር የለም። በቃ አሪፍ ሰው ነው ይወደኛል ብለህ እና በቃ ከነበርንበት ቤት ላይ ሁለታችንም ጥፋት አጥፍተን ስንወጣ ያው እኔ ከቤተሰብ ከእህቶቼ ጋር ነው የምኖረው ብያለኝ እና ይዤው ልሄድ ምናምን አልችልም። ስለዚህ አልጋይዘን ማደር አለብን። ለዛም የሚሆን ነገር ደግሞ ያመጣና ከዛ እኔ አልጋ እየከፈልኩ እኔ እያደረግኩ እዛ ጋም ያለው እንዳለ ሆኖ እየሆነ ይሄዳል ማለት ነው። ከዛ ደግሞ ሌላ ስራ ያለመስራት ሁኔታ እኔ ሰርች ያመጣለሁ፣ ይጠብቀኛል። በቃ ተበጣጠስኩ፣ እሱ ቁጭ ብሎ መጠበቅ ጀመ ቁጭ ብሎ መጠበቅ ጀምር። የተወሰነ ጊዜ ነገራችን ሄደና በቃ ይሄ ነገር አያዋጥ፣ እኔ እዛ ጋ አሉኝ እህቶች፣ እዚህ ጋ ደግሞ ከአንተ ጋር እንደዚህ ሆኖ ስራ፣ እኔም ልስራ፣ አንተም ስራ። ስታስበው ይሰለቻል፣ ሰው ነህና። ከዛ ደግሞ ታቆማል ላይፌን ነው መኖር ያለብኝ። ይሄ የእውነትን ፍቅር አይደለም። በቃ እንደዚህ ከሆነ ምን ምኑን ነው ይቅርብኝ ብዬ ደግሞ አቆምኩት ከሶስት ጋር። ለመጀመሪያ ጊዜ ግን ግንኙነት ስታደርጉ እንደ ኤች አይ ቪ ምርመራ ነበር? የለም። ጥንቃቄስ? መጀመሪያ ጊዜ በኮንዶም ታደርጋለህ። ተደጋጋሚ ጊዜዎች በኮንዶም ታደርግና ምን ይሆናል መሰለ፣ በጣም ስትለማመድ የለመድከው ሰው ጤነኛ ሰው ነው ይመስልህ። ስጠጣ ምናምን ኮንዶም ከመቀዳደድ ምናምን ማለት ሲወራ አሁን እንዴት እንዲደረጋል ትላለህ። በድርጊት ሲሆን ግን በቃ ብለ ታደርጋለ አንድ ቀን ካረከው በኋላ ደግሞ ኖርማን ይሆናል። ከዛ ከሱ ከአንተ ጋር ብቻ ነው እንዲማርገው ከሌላ ሰው ጋር አላደርግም ምናም ብለ ትተማመናለህ። በቃ እንዴት በወቅቱ ወሰናችሁ ግን? ከባድ አልነበረም። አንደኛ የአንቺ ህይወት ይታወቃል በጣም እሱስ ደግሞ በወቅቱ አንቺ ጋር መሆኑ ብቻ አይደለም የሚታሰብ እና እሱንስ እንዴት እርግጠኛ ሆናችሁ? ምን ተነጋግራችሁ? ለኩ ንድ የጀመራችሁት ወንዶቹ ማይሰሩ ከሆነ በብዛት የሚውሉት የሚነሱት ምናምን በቁጥጥር ስር ነው የሚሆኑት። እንተኛለን፣ አብረን አብረን እናመሻለን። ማለት ትችላለን እቤቴም ብሆንም አውቀዋለሁ በቃ አዋዋሎቹን የትኛው ሰዓት የትኛው ሰዓት እንደሚቅም የትኛው ሰዓት የትኛው ሰዓት እንደሚነሳ ከእንደገና እኔን የሚያውቁ ሰዎች እሱን ያውቁታል የሆነ ለማመን የሚያስችለኝ ነገር ሰበስባለሁ እና በቃ እንተማመናለን አንቺ ውስጥ መግባቱ ምን የሰጠች ጥቅም ነው ድካም ነው የሰጠኝ፣ ግን ካለፈው በኋላ ነው የምታውቀው። ወጪ ጨምርባል እንጂ ምንም የሚያመጣልህ ነገር የለም። ግን በጊዜው ስለ ወጪ ምናምን ሳይሆን የምታስበው በቃ ይወደኛል፣ ለእኔ ስፔሻል ሰው ነው የሚለው ነገር። በዚህ ህይወት እ ደህና የሆነ ሰው ብር ማውጣት ምናምን የሚችል ሰው ጓደኛ ያደረገህም በብዛት አይፈልግም፣ እንደዚህ አይነት ሚስት አለው እንዲባልም አይፈልግም። ወይ ጠቅልሎ ካላወጣ በስተቀር ደንበኛ እንደምትለው እሱ ሲመቸው በራሱ ፕሮግራም ነው የሚመጣልህ። ይሄኛውን ግን በፈለግከው ሰዓት ልጠራው ትችላለህ። ማለት የተለያየ ጥቅም ብለህ የምታስበው እንደ ሰው አለ በውስጥ ማለት ነው። የኔ ነውን አስትለው በአንተ ፕሮግራም ውስጥ ይሆንልሃል ይሄ ሰው። ሌሎቹ በራሳቸው ሲያስፈልጋቸው በገንዘባቸው ነው የሚመጡት። እንደዛ ሁላ እዚህ ጋር ደግሞ እኔ በፈለግኩት ሰዓት የሚፈልገውን አረግለታለሁ። እንደዚህ አይነት ነገር ይመስለኛል። እሺ፣ አንቺ ስ በወቅቱ ምን ምን ታደረግለት ነበር? በምታመጪው ገንዘብ ሁሉ ነው የሚያስፈልገውን ነገር የቀን ወጩ በእኔ የተሸፈነ ነው። ይቅማል፣ ያጨሳል፣ ምናምን አረግለታለሁ። ያሳስበኛል። እንደውም ለነገ ውሉ ከእኔ ጋር ታሳቢ ነው የሱ ውሎ ማለት ነው ስለዚህ ወደ ቤቴ መግባት ካለብኝ መጀመሪያ የነገውን ደፍኝ ነው እንጂ የምገባው ያ ሳይሞላ መግባት ይጨንቀኛል። እየተጠቀመብኝ ነው ብለሽ አስበሽ ያላቅም ካለፈ በኋላ ቁጭ ያረገው እኔ ጋ ለካ መስራት ስላልፈለገ በመስራት የሚገኘውን ጥቅም እኔ እየሸፈንኩት ስለሆነ ነው ብዬ ያሰብኩት። ካለፈ በኋላ እንዴት ልታባር እስከ መቼ ነው ሳይሰራ ይህን ልጅ እኔ እየገዛው እኔ እንትን እያልኩ እኔ ልብስ እየገዛው የምችለው እስከ መቼ ድረስ ነው እያስቤ ነው። ይሄን እኮ ሁለት ሆነን ብክነት ባይኖሮ ኖሮ ገንዘቡ እኔ ይኖረ የነበረ ገንዘብ ለራሴ ብቻ የምጠቀመውን ነገር እየተጠቀምኩ ቢሆን ኖሮ ገንዘቡ ይቀመጥ ነበረ። እንደዚህ ስለሆነ ነው ባዶ እጄን የሆንኩት ብለታስባለሁ። እሺ ከዛ በኋላ እሱ ሄደስ በኋላ ምን ተፈጠረ? ማመጣ እሱ ሄደ። ከእንደገና ደግሞ እኔ ኑሮዬን ጀመርኩ። ኑሮም ትንሽ ቀለል አለልኝ። ሌላ ሰው አገኘ። ያ ሰው ደግሞ የተሻለ ወጪን ከቨር ማድረግ የሚችል ሰው ነው። በቃ ያየኝ ነበር፣ የሰፈር ሰው ነው። ይወጣል፣ ይገባል፣ እኔ እምወጣለሁ፣ እገባለሁ። ቼን እንደሆን ጉኝ ሲያቅ ከኔ ጋር ለመሆንም አልፈራም። አብሮኝ መሆን አንዳንድ ቀኖችን ዛሬ ይመጣለሁ እንዲያረግልሻለሁ ምናምን መባባል ተጀመረ። ያ ግንኙነት እያረግ እያረገ ሲሄድ እውነትም ሳሰው በጣም ደስ ይላል። ማሉጣባቸውን ጊዜዎች ይበዛሉ። አብረን ምንንኮ ኮንዶምኮና አልወጣም። የሳንቲም ከቨር አገኘሁኝ እዚህኛው ጋር ከዚህኛው ጋር የሆነ የሆነ ጊዜ በኮንዶም ተጠቀመን። ቀጠለ ደግሞ ከመላመድ በኋላ ባዶ ቀጠለ። ቆየን። የሆነ ጊዜ ከሱ ጋር ያለው ነገር ፈረሰ። እንደዚሁ ለሁለተኛ ጊዜ እንደዚያ ሲገጥምሽ ምን ተሰማሽ? ሰው ይሄዳል፣ ሰው ይመጣል። እኔ ምን አገባኝ? ግን አሁን ከሌላ ሰው ጋር በማደርገው ነገር ጠቅላላ በኮንዶም ነው የማረገው። ችግሩ ቦፍሬንድ ነው በቃ ስትላመድ፣ አንዴ ከሆነ በኋላ ደግሞ ምንም አይ ከሱም ጋር ይሄ መሰለቻ ሴት መጣ፣ ግን ነቱ ቆመ። እስቲ ከዛስ? እዛ ደግሞ የሚገርም ነገር እንግዲህ ከነዚህ ሁሉ ሰው ጋር ረጅም አመት አሳልፍ ያለው አልኩ። ከአንድ ሰው ጋር ተገናኘ፣ የተሻለ መዋደድ ኖረን፣ በገንዘብም ደህና ነው። ፈልገው በቃ መላመድ አብረ መቃ አብረ ምናም ባለ በምሳ ሰአቱ ላ አብረን መገናኘት በጣም ጀመረን። በቃ ለምን አንመረምርም? ና አብረን አንሆንም አለ እሺ አልኩትና ባል ምርምር ነው የሚሻለኝ፣ ምናምን ብዬ ሻሻሁኝ ማለት ነው። በቃ ዝም ብለን በኮንዶም እያደረግን መጣንን። እኔ ፈራሁኝ መመርመር፣ ምክንያቱም አውቀዋለሁኛ፣ የሆኑ የሆኑ ጊዜዎች ስለማቃቸው በጣም ፈራሁትኝ ይሄን ነገር እና መሻሽ ምርመራው ሲመጣ በጣም ነው መሻሻው። የሆነ ጊዜ እንደዚሁ ጠጥተን፣ በጣም ይጠጣል። አሁንም ግዛት አደረግ፣ አንቺ ምርመራ ከፈራሽ ምትፈሪው ነገር አለ ያን ቀን ታዲያ አላስደነገጠሽ? ዊዛውት መደረጉ እንደውም ግልግል ነው። ከዚህ በኋላ ምርመራውም ይቀራል ምኑም ይቀራል፣ ነጻ እንሆናለን ብዬ ነው ያሰብኩት። ግልግል ነው፣ እንመርመር ከሚለው ሀሳብ ነጻ ያወጣኛል። ደስ ነው ያለኝ። በቃ እንደ አይነት ሆንም እንግዲህ በቃ ምን ምርመር የሚባል ነገር ይጠፋል ብዬ ያሰብኩ ደስ ነው ያለኝ። በቃ እሱስ ምን አለ፣ መመርመር አለብን አለ። አዎ መመርመር አለብን ምንም ቢሆን ምንም፣ እኔ ወድጄሻለሁ፣ ችግር የለው። መጀመሪያ ነው እንጂ ማሰብ በሆነ በኋላ አደለም ማሰብ ያለብን፣ ግን መመርመር አለብን። ቆይ ነገ፣ ቆይ ከነገ ወዲያ ወይ ምናምን እያልኩ ባረቀው መመርመር እንዳለብን ብቻ አስቢበትና ተረጋግተሽ፣ ግን መመርመር አለብን አለኝ። ያም ሲያልፍ ፔሬድንቀር ነገርኩትኝ አሁን ለሚታሰብለት ልጅ መጣ። ስለዚህ መመርመር ግድ ሆነ ማለት ነው። ተመረመረን ሁለታችን፣ መረመረን አሁንም ነጻል። በጣም አመሰገንኩ ጊዜ ድጋሜ ድጋሜ በቃ ብዬ ምናምን ከእሱ ጋር ሆንኩኝ። ስራውም ቀረ ሁለት ልጆች ወለድኩኝ። አ እርግዝና እንደመጣ ሲታወቅ ናቆም ሽግር ስራው በቃ። በጣም በከፍተኛ ፍርሃት ነው በቃ ማይቀር ግድ ሆኖ ነው የተመረመርኩትና ከዚህ በኋላ አሁን ቢቀርብኝ ብያሰብ ምንም ይሁን ምንም አንደኛ እሱም አለ። ይቅርብኛል፣ አልኩኝ። እሱም ደስ አለው። ሁለት ልጆች ወለድኩኝ። አመት ከምናምን ልዩነት ሳልመለስ ሁለት ልጆች ወለድኩኝ። የሆነ ጫት ቤት ነገር ከፈትኩኝ። እሱን እየሰራሁ የሚያግዙኝ ጓደኞቼ ምናምን አሉ። የሆነ አመት ድረስ ኖርኩኝ። ያው የሚገርመው ነገር በሰው መሀል መሰለቻቸት አይቀርም። እሱም ተለየኝ። ሌላ ወንድ ወራውሮች ማንፈልግ አልችልም ከማንም ሰው ጋር መሆን አልችልም። ላምነውም የምችል ሰው ማገኝ አይመስለኝም። አብሮዎች ከነበሩት ወንዶች አጠቃላይ ስ ከእነሱ ሆን ምንድን ነው ያተረፍ ምንም ያተረፍኩት ነገር የለም። ምንም ጥቅም የለውም። እውነተኛ ሰው አይገኝም። በቃ አንተ እውነተኛ ነገር ፈልጎ የሚመጣ ሰው እኔ እንጃ ለሌሎቹም መክራቸው አንደኛ ፍቅረኛ የሚባለው ነገር ሌላ ቦታ ስትሄድ፣ ያው ለወሲብ ጉዳይ ነው የምትሄደው። ያንን እያወቀ አምኖ ቻው ያለ ሰው ፍቅረኛ መሆን እንደማይችል ዳር ሆነ ስታየው ነው በደንብ ግልጽ ብሎ የሚታይልህ እንጂ በወቅቱ አይሰማህም። ያንን በደንብ አድርገው ልብ እንዲሉ ሲታሰብ፣ ሰው ፍቅረኛ የሆነውን ሰው ደህና ዋይ ብሎ ወደ ሌላ ወንድ ጋር መሸኘት አይችልም። ይሄንን ልብ ቢሉ በጣም ደስ ይለኛል። የተለያየ ጥቅም እየተጠቀሙብን ነው ማለት፣ ቢያንስ አብሮ የመኖር የማደር ከበኪራይ ነጻ የመሆን ሱስ፣ ብር ያስፈልገዋል ያው ጫትም ሆነ መጠጥም ሆነ ገንዘብ ያስፈልገዋል። ያንን ገንዘብ አንተ በምታመጣው ነገር የመወጣት እንደ ልብ መሆን ያንን ነው። በብዛት ከሴቶች ፈልገው የሚመጡት ይሰራል ወይ አይሰራም ወይ፣ ባል ከሆነ እኔን ያግዘኛል የሚለው ነገር ልብ ቢሉት በጣም መልካም ነው። እንደናቶ ያሳደገችን ሴትዮ ነበረች። እሷ ስት ሞት ወደዚህ ህይወት ገባሁ። አስፋልት ላይ ነው የምሰራው። አስፋልት ላይ ካለው ከነበሩት እኔ ነኝ፣ ትንሽ በቃ ሰው የሚያርጠኝ እኔ ነው። እንደውም አንዳንዱ ሰው ሳንቲም ብቻ ሰቶ የሚሄድበት አጋጣሚ ሁሉ ነበር። አንዳንዱ ደግሞ በቃ ጫና አይቶኝ ቆሞ የሚጠብቀኝም ጊዜ አለ። እና በጣም ከብት ጊዜ ነበረ። ወደዚህ ህይወት ውስጥ ገብተሽ ነው ይሄንን የወሲብ ግንኙነት ህይወት እየጀመርሽ ወይስ መጀመሪያ ነበረ ከሌላ ሰው ጋር? አደለም። እዚህ ከገባው በኋላ ነው እንዴት መስል የገባሁትኝ ማቃት ልጅ ነበረች። ሴት አምጭ ልኝ ብሎኛል እና ብር ይሰጥሻል በላይ ወሰደችኝ ና ድንግልና በዚህ አጋጣሚ ነው የተወሰደው። ማለት ጥንቃቄ አድርጋችሁ ነበር ግንኙነቱ በታሪክ ዝም ብሎ ያለ ኮንዶ ማለት ነው። ያለ ኮንዶ ረዥም ጊዜ ያለ ኮንዶ ነበር። እንጠቀምም የነበረው እኔ አጋጣሚ ጓደኛ ከሱም ጋር በኮንዶም ነው የምንጠቀም። እና እንደዛም ሆኖ ግን ምርመራ አልተመረመርኩም ቼቬ ማለት ነው። አንድ ቀን ኮንዶም ተበጠሰብን። ከዛ በኋላ ከሱ ጋር ሙይዘውት መጠቀም ጀመርን። እና እዚህ ሰፈራችን ላይ የምንመጣ አቻ ላቻ ትምህርት የሚባል ነገር መጣ። እንደዚህ ሲያስተምሩ በራሳቸው እዚህ ጋር ዲይሲ ነው ምናምን የሚሉት ሆነረንትን አለ እዛ ውስጡ አስመረመሩ። እዛ ውስጥ ሲያስመረምሩ ይነጻነ፣ ድጋሚ ሲያስመረምሩ ይነጻነ። እና አጋጣሚ ሆኖ ንጹህ ሆነን ሁለታችንም። ግን ከዛ በኋላ ሙዝ ነው የምንጠቀመው ከሱ ጋር ማለት ነው። መጀመሪያ ጓደኛ እሺ፣ ጋር በኮንዶም ነበር የምትጠቀሙት። በአጋጣሚ ኮንዶም ተበጠሰ። አንቺ ደግሞ ያው እንደዚህ ከብዙ ሰዎች ጋር ነው የምትወጪ የነበረው። በወቅቱ ምን አለሽ? እሱ እንዴት ነበር የነበረው ስሜት? እስኪ ያን ቀን ኮንዶም ሲበጠስ ደነገጠ። እሱ በጣም ደነገጠ ኮንዶም ሲበጠስ። እሱ ከሌላ ሰው ጋር ያለ ኮንዶምን እንደምወጣ ጠይቆኝ ያውቃል። ያለ ኮንዶም ተወጫለሽ እንዴ ሲለኝ፣ አይ አልወጣም አልኩት። ዋሻሁት ማለት ነው። እርግጠኛ ሲለኝ ያው አልኩት። ግን ደንግጦ በንጋታው ምናምናምን ምርመራ ምንሄድም አላለም፣ በኮንዶ ምንጠቀም አላለም። ቀንዴ ተበጥሷል ብሎ በዛው ባዶ መጠቀም ጀመር። አንድ ላይ ነው አብራችሁ ኖራችሁ ታውቃላችሁ? ከሱ ጋር ለምን ያህል ጊዜ ኖራችሁ? አመት ከምናምን ቆይተናል። ማታ ስትጪ ወይም ለሌሊት ስት መጪ ምንድ ነበር የሱ ስሜት፣ እንዴት ነበር? ምንድ ነበር የሚልሽ? ማታ ስወጣ ይቅናሽ ብሎ ይሸኘኛል። መጣሽ ብሎ በር ካንኳኳለሁ፣ በር ይከፍትልኛል። ተጠራጥረሽ አታቂም እሱን ከሌላ ልክ ከአንቺ ጋር አሁን ግንኙነት አለው እንደዚህ፣ ልክ እንደ አንቺ ሌላ ስራ ከምትሰራው አስጋ ከዛ ግንኙነት ሊኖር ይችላል ብለሽ ሰግተሽ አታቂም? ተጠራጥሬው አላውቅም ምክንያቱም አብረን ነው የምንውለው፣ አብረን ነው የምናድረው። ስራው ምንድን ነበር? ሰዎቹ ናቸው ከውጭ ብር የሚልኩለት፣ ስራ የለውም። እሱ ለምን ሌላ ስራ መስራት አልፈለገም? እንዴት ቁጭ ማለት ማለት ስራ የሚባል አይወድም። ስራ ማይወድ ሰው አጠገብች ላይ አንቺ ወቅቱ የሚያስፈልግሽ ያው ሰርቶ አንችንም ከቻለ ከዚህ ወጥ የሚያወጣው እንደ ነበርና ስራ የሚጠላው እንደ አጠገብሽ ላይ እንዴት ማለት፣ እንዴት እንደ ተገናኘን ስራ እንደሚሰራ ነበር የማውቀው። ማታን እንገናኛለን፣ አብረን የምናድርግ ሆነ፣ አብረን ጠጥታን ገብተን እንተኛለን። ጠዋት ተነስቶ ወደ ስራ ልሂድ ብሎ ነው የሚሄደው። እሱ ግን ስራ አይደለም የሚሄደው፣ ቤቱ ገብቶ ነው የሚተኛው። ከዛ በጣም ከተቀራረበን በኋላ ነገረኝ። አላቅም ነበር። አንቺስ እንዴት ከዛ ከምታመጪው ገንዘብ ለምሳሌ ምን ምን ታደርጊለት ነበር? የማላደርግለት ነገር የለም። ማለት የሚያስፈልገውን ነገር አደርግለታለሁ። ብዙ ጊዜ ስራ የማይወዱ ወንዶች ሴት ጋር ነው ተጠግተው መኖር የሚፈልጉትና ዲያን ጋር ጓደኞቹ ሲሱ ያንቺስ እንደው ለምንድን ነው ሳይሰራ? አኔ ባመጣሁ ብቻ ነው። ስለዚህ ገንዘብ ፈልጎ ነው ማለት ነው። መጨረሻችሁ እንዴት ሆነ? ማለት በፊት ከነበረው ባህሪ ተቀየረ። ባህሪው አልተግባባንም፣ በቃ ተለያየን። አንቺ እኔ ሌላ አሁን የመጣችው ልጄ ነች። ከእሱ አባት ጋር ጓደኝነት ጀመርኩ። ደ ያኛው ያው እንግዲህ ኖሮ ኖሮ ከዚህ አባት ጋር ሆኜ ስራውን ተውኩትኝ፣ ማለት አረገዝኩኝ፣ ስራውን ተውኩትና ጫት ቤት ውስጥ ተቀጥሬ መስራት ጀመርኩኝ። ጠዋት እወጣለሁ፣ ሁለት ሰዓት ላይ ወደ ቤት ይመጣለሁ። ጫት ቤት ውስጥ እሱም የራሱን ስራ ይሰራልኝ። ምንድን ነበር የሚሰራው? ቧንቧ ምናምን መስመር መዘርጋት ምናምን ነው የሚሰራው። እና ማታ በቃ ብዙ ነው የምንገናኘው እሱም ሰውን ቋጥሮ ነው የሚሄደው እኔም ሳይን ቋጥሬ ነው ሞተው የቤት ኪራይ የለብንም። በቃ ማለት ጥሩ ነገር እያደረግን እንኖር ነበረ። ልጄ ነው ወለድኩኝ። ልጄ ከተወለደች በኋላ በቃ ባህሪው ተቀየረ። እሱ ጭቅጭቅ ምናምን የተለያዩ ነገሮች ጭቅጭቅ ጀመረ። ልጅ ካለ ለልጅ ስትል ችለት ትኖራለሽ። ጭ የመኖር ጀመርኩኝ ረዥም ጊዜ በእሱ እጅ የተደራደርኩ መኖር ጀመርኩ እና ውጭ እያደረ መምጣት ጀመር። ምንድነው ጓደኞች እንዲህ ተጣልተው እስር ቤት አስገብቷቸው ከሴት ጋር እያደረ ማለት አጋጣሚ አንድ ቀን ዝም ብዬ ከብሬት ነስ ከሴት ጋር ነው ያደርገው ብያልኩት ብዬ ስለው ከዚህ በኋላ ሁለተኛ ምናምና ምናለ ና በሌላም እንደገና ሁለተኛም እንደዚ ከሴት ጋር ያዝኩትኝ አሁን በቃ ከዚህ በኋላ ምናምና ለ ለሦስተኛ ጊዜም እንደዚህ ዘልብሱን አስይዤ አባራርኩትኝ። እዚህ ስራ ላይ የሆነው ባል ወይንም ደግሞ የወንድ ጓደኛ የሚይዙ ሴቶችስ፣ ሌሎችስ አሁን ጓደኛ ሲይዙ ምን አይነት ሰው ነው መያዝ ያለባቸው? እንዴት ነው ግንኙነቱ ማራመድ ያለባቸው ከአንቺ ነው። በዚህ ህይወት ውስጥ ሆኖ ጓደኛ በያዝ ምርጫ ነው፣ በቃ ማለት የሚጠቅም አይደል